አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ሰላም ጤና ይስጥልኝ ኢትዮጵያውያን። እንግዲህ ሀገር የሚወድ ኢትዮጵያውያን እንግዲህ አሁን እንደ ድሮ ሳይሆን በቁጥር ሆኗል። ግራ የሚገባ ግራ የሚያጋባ ዘመን ነው የመጣው። ሰውዬው ሲናገር ሰማችሁት አይደለም የሚባል ጥያቄ አለ። ይበል እንጂ አላማውን ነው የነገራችሁ አብይ አህመድ። እኔ ተስፋ አድርጌ የነበረው ይሄ የአማራው ትግል ወደ ኢትዮጵያዊነት ይለወጣል የሚል ተስፋ ነበረኝ። እንግዲህ አመታት መቆጠር ጀመሩ። እነ አብይ አህመድ እነ ብርሃኑ ጁላ ጉራ እየነፉ ነው። ለምን እንደሆነ ታውቃላችሁ። የፋኖ የትግል አካሄድ ሲጀመር ደህና ነበር። አመራሮቹ የሚታያቸው እንኳንስ ኢትዮጵያ ለትግል ተነስተንለታል ላሉት ለአማራ ሕዝብም እንዳይሆን የሆነ እርስ በርስ የተከፋፈሉበትና የሚታያቸው ራዕይ ቤተ መንግሥት ሄዶ ስልጣን የሚይዙበትን ነው። እኔ ለአማራው ሕዝብ የሚሰማ ካለ መናገር የምንፈልገው አማራ ብቻውን ነጻ አይወጣም። ይህንን ልታሰምሩበት ነው የሚገባው። አሁን በጦር መሳሪያ ወይም ደግሞ በትግል ላይ ነው ያለው ህብረተሰቡ። የዛኑ ያህል ደግሞ ከነዚህ ከዘረኞቹ ጋር ተባብሮ ሀገር እየጠፋች ኦሮሚያ የሚባል ሀገር ሊመሰረት፣ ትግራይ የሚባል ሀገር ሊመሰረት እነሱ የየራሳቸውን የውስጥ አጀንዳ እያደረጉ ነው። ይህንን ሲያደርጉ ደግሞ በህጋራዊቱ ህጋራዊቱ ደግሞ ስል ምንድን ነው? አንዱ ህጋራዊት ከህጋራዊት ውስጥ ጠቅሶላቸዋል እኮ ቅድም አብይ ያለው አዲስ አበባ ኦሮሚያ ውስጥ ነው ይችላል። ጎበስ እኔ አዲስ አበባን የማውቃት የሸዋ ዋና ከተማና የኢትዮጵያ ዋና ከተማ ናት። ኦሮሚያ የሚባል ነገር በታሪክ ኖሮ አያውቅም፣ የለም። እደግመዋለሁ ኦሮሚያ የሚባል ነገር በታሪክ የለም። ኦሮሚያ የሚባል ኢቨን ኦሮሞ የሚባለው ቃል የተጀመረው በደርግ የኢትዮጵያ መንግስት ዘመን ነው። ከዛ በፊት እኔ በእናቴ ጋላ ነኝ። ፈንዳ የፈለቀው ፈንዳ የራስ ጉዳይ ነው። ጋላ የሚባል ብሔረሰብ ነበር። ስድብ አይደለም፣ ቃሉ አረብኛ ነው። በጥንት ዘመን እምቢተኛ ማለት ነው። ስድብ አይደለም። እናቴ ጋላ ነች። አባቴ ደግሞ ወለየ ወረመኑ የሚባሉ ናቸው። ወረመኑና ጋይንት ጎንደሬ ቅልቅል። እንደገና አባቱ ደግሞ መርሃ ቤቴ ናቸው። ይሄንን ያደግኩበት የማውቀው ጉዳይ ነው። በልጅነት ጋሎቹ ወይም የጋላ ልጅ ምናምን ይባላል። በንቀት መነጋገር ያለ ነው፣ ወደፊትም ይኖራል። እንኳን እኛ ፈረንጆችም ይናናቃሉ እኮ እንደዚህ አባባል ከሬ ከሬ ብዬ ባልጠቅስላቸው ሰማለሁ፣ ብዙ ጊዜ አሁን አሜሪካን ውስጥ አውሮፓያኖች ውስጥ ፈረንሳዩ ጀርመኑን ይንቃል፣ ጀርመኑ ፈረንሳዩን ይንቃል። ይሄ ያለ ወደፊት በሰው ልጆች መሃል ሊኖር የሚል እንጂ በዚህ ላይ ኮምፕሌን የምታደርግ ከሆነ ዩአር በጣም ይሄ ኮምፕሌክስ ላይ ነው ማለት ነው። በሰውነትህ ኩራ። ጋል ላይ የሚለው ቃል አንፈልገውም ብለው አመጽ ያደረጉት እነ ይሄ አሁን የኦሮሞ ኮንግረስ ምናምን እያለ የሚዘራብደው ብዶ ሰውዬ ማን ነው? ስሙን ቄስ ይጥራ የመይሶን አባል የነበረ ኃይሌ ፊዳ ምናምን፣ እነሱ ናቸው እኮ ጋላ አንባል። ለምንድ ነው ሰሜን በትግራይና በኤርትራ በዚህ በጎንደር ውስጥ ትርጉሙ ሌላ ሆነ እንጂ ቃሉ ጋላ የብሔረሰብ ስም ነው። ኦሮሚያ እንባላሉ። እሺ ኦሮሞ ተባለ። ኦኬ የዛ ሲገርመን ወያኔ ሲገባ ኦሮሚያ የሚባል ነገር ጀመሩ። ሰፊው የኢትዮጵያ ሕዝብ ደግሞ ዝም አለ። በአበባም የተቀበላቸው የጎጃምና የጎንደርን ሕዝብ አልረሳምኔ በፍጹም ወያኔ እኮ በአዴን የሚባል የኢህአዴግ ወይም ደግሞ የህወሀት ትራሾች ውሾች በአዴን ዛሬ የምታደንቋቸው እነ ተፈራ ማሞ፣ አሳምነው ጽጌ፣ ይሄ ባለፈው የተገደሉት ምናምን ጠቅላላ፣ ሄዚ አማራ እንወክላለን የሚሉ ወያኔዎች፣ አሁን የምታወድሷቸው ሰዎች አላችሁ። አሳምነው እንዲህ ብሎ ነበር፣ ልክ እንደ ደና ታሪክ። አማራ አማራ ማለት እኮ የጀመረው ትግር የጀመረው ስልጣን ከቀሙት በኋላ ነው። ማንም ምንም በል፣ እኔ እውነቷን እናገራለሁ። ጎበዝ፣ በተለይ ወጣቶች፣ ከእናንተ በፊት ተፈጠረ ያለው እዘች ምድር ላይ እውነታው ከመናገር ወደኋላ አይደለም። የአማራን ሕዝብ እናድናለን ያሉ ተቀብተን እንነግሳለን ምናምን የሚል ሆኑ የአብይ አህመድ አይነት። አብይ አህመድ ተንጠራርቶ ስልጣን ላይ ተቀመጠው እኮ ታግሎ ወይም ብሎ አይደለም። አባል ነው፣ የወያኔ አባል ነበር። የዲያስፖራው ማህበረሰብ በታገለው ትግል እኮ ነው አሁን ለውጥ መጣ ተብሎ፣ እነዛ የቀንጅቦች አላቸው እሱ የማታጅብ ሆነ ቁጭ አለላችሁ። እኔ ህንን ቃል ስሰማ ኦሮሚያ ደሜ ነው የሚፈላው። ምክንያቱም ኦሮሚያ የሚባል ነገር እዛች ምድር ላይ የለማ የአማራ ፋኖ ታጋዮች ጥሩ በቃ የሸዋ ክፍለ ሀገር እነሱ እንደውም በአፄ ሥላሴ ጊዜ የነበረውን ስታይል ነው ጠቅላይ ግዛት ለሚሉት ምንም ችግር የለውም እሱ ጠቅላይ ግዛት ጠቅላይ ግዛት ይሉታል እንጂ ያው በደር ጊዜ ሸዋ ክፍለ ሀገር፣ ባሌ ክፍለ ሀገር ምናምን እንጂ በዘር የተደራጀ በዘር በቃ በዘር ያለ ክፍለ ሀገር አንድ ነው፣ እሱም ትግራይ ብቻ ነው። እና እነሱም በኢንፌሪቲ ኮምፕሌክስ ጠመንጃ ይዘው ገቡ። የለም ይኸው አሁንም ያሁን ጠመንጃ ላይ ናቸው፣ የማይሆን ነገር ውስጥ ያሉት። እና ጎበዝ አዲስ አበቤ ኦሮሚያ የሚባል ነገር የለም። አዲስ አበባ የሸዋ ክፍለ ሀገር ዋና ከተማ ነች። እደግመዋለሁ፣ ሀምሳ ጊዜ እናገረዋለሁ ይሄንን ቃል ለምን ብትሉ፣ ይሄ አሁን ትምህርት ቤት ውስጥ የተማራችሁ ትምህርት ትክክል አይደለም። እኔ በአንድ ወቅት እንደዚህ ክፍለ ሀገር ሳስተዋውቅ አንዱ አፋሬት ጋር ነው ብሎ ጠየቀኝ በኮሜንት አፋር ወደ የኮን ወሎ ማለት የዘር ስም አይደለም፣ የክፍለ ሀገሩ ስም ነው። ወሎ ወሎ እንደው የሚባለው እስኮ የኦሮሞ ወራሪ የነበረ ሰውዬ ነው። ግን ወሎ ውስጥ ወሎ የሚታወቀው በእንትኑ በአማርኛ ተናጋሪ ስለሆነ በአማራነት ነው። ግን ያንን ቦታ ወሎ ተብሎ ይጠራ ነበር። ትክክለኛ ስሙ ግን ላኮ መልዛ ነው የሚባለው፣ ያ ቦታ ላኮ መልዛ ኦሮሞ ወራሪዎች ከኬንያ ከመምጣታቸው በፊት አዲስ አበባም በራራ ነበር የምትባለው። ኦሮሚያ ምናምን እንደዚህ ይኸው፣ አብይ አህመድ የምታደንቁ ሰዎች ወይም የምትጨማለቁ አበራችሁ፣ አብይ አህመድ ኢትዮጵያዊ አይደለም። ኢትዮጵያዊ አይደለም። ስለ ኢትዮጵያ አጠቃላይ ወያኔ የነበረ ጠቅላላ ኢትዮጵያዊ አይደለም። ምክንያቱም ስለ ኢትዮጵያ የቆሙለት አላማ ምንም የላቸውም። እኛ እኮ ከእነርሱም በፊት ከእናንተ በፊት ነው የተፈጠርነው እኛ የምናውቃት ኢትዮጵያ እናንተ አታውቋትም ሰው ሲበደል እንኳን በባንዲራው በኢትዮጵያ አምላክ የሚባልበት ዘመን ነበር ያኔ እና አዲስ አበባ ኦሮሚያ የሚሉ አሉ፣ ምናምን የሚሉ አሉ። የሚለውን ሲያስቀይስ ነው እንጂ ሰውየው እያደናገረህ ነው። ሰውየው የሚሰራው ያው የኦሮሞ ማህበረሰብ አንደኛ ዜጋ ሆኖ ይሄ አንደኛ ነገር። የተሰራው ካርታ ኦሮሚያ የሚባለው ካርታ ልክ አይደለም የሚል ሰው ጠፋ። አሁን የዛሬ ሃያ አምስት ዓመት በፊት ግን ይሄ ትግል ነበረ። የተሰራው ካርታ ልክ አይደለም ክልል ሪያኑ የተባለው ኢትዮጵያ ወደ ክፍለ ሀገር መመለስ ወደ ነበረችበት መመለስ አለባት እያለ የነቃ ማህበረሰብ ወደፊት የሚመጣው ጣጣ አስቀኛሚው የእርስ በርስ ጦርነት የሚያመጣውን ጣጣ ትተን ወደ ክፍለ ሀገር ይመለስ የሚል ነበር። ምክንያቱም ኦሮሞ በወረራ የመጣ ህዝብ ነው። በወረራ ከመጣ ደግሞ ኢትዮጵያዊነትን መርጦ አላለም። በኢትዮጵያዊነት አርፎ ትቀመጣለህ እንጂ የሌላው ብሔረሰብ መሬት ይዘህ ኦሮሚያ ማለት አይቻልም። እኔ ጎበዝ ከመናገር ወደኋላ አልልም። ቃሬን ሪኮርድ እያደረኩ አስቀምጠዋለሁ። የታሪክ ተወቃሽ የታሪክ ምንድን ነው የሚባለው አተላ ይላሉ። የታሪክ አተላ ይባላል በድሮ አነጋገር የታሪክ አተላ መሆን አያስፈልገኝ። የምትሰማ ስማ፣ አዲስ አበባ የሸዋ ክፍለ ሀገር ዋና ከተማ ነች። ይሄንን ከመናገር ወደኋላ አለ ነው። አዲስ አበባ የሸዋ ክፍለ ሀገር ዋና ከተማ ነች፣ የኢትዮጵያ ደግሞ ዋና ከተማ ነች። ይሄ የአፍሪካ ምንትስ የምትሉትን ተዉት። የአፍሪካ የማን ማለት የአፍሪካ መቀመጫ በማወናበጃ ወይም ማደናገሪያ አነጋገር ነው። የአፍሪካ አንድነት አዳራሽ ሌላ ሀገር ሊሄድም ይችላል። ዊ ዶን ኬር ባውቴድ። ስለ ራስ ሰልፍ ዲፌንስ መጀመሪያ የራስን ዲፌንድ አድርግ። አዲስ አበባ የሸዋ ክፍለ ሀገር ዋና ከተማ ነች። ይሄ ጠቅላይ ግዛት ይላሉ እነዚህ የፋኖ እንትኖች። ጠቅላይ ግዛትም አይሆንም። በቃ ክፍለ ሀገር ነው። ክፍለ ሀገር የተባለው መሬት ላራሹ ተሰጥቷል። ግዛት የሚባል ነገር የለም። ጠቅላይ ግዛት የሚሉ ፊውዳሎች ነበሩ፣ ገዢዎች ስለነበሩ ሕዝቡን ሲጫወቱበት ስለነበሩ ክፍለ ሀገር ነው የሚባለው እና የአማራ ፋኖ ሀይል እንዲያደረግን እንዲያደረግን ፕሮፓጋንዳ ብቻ ሆናል። ውሃንዳው የሚፈልገው አንድ ሁኑ፣ ለመላው የኢትዮጵያ ሕዝብ ጥሪ አድርጉ ሀገር ነጻ ትውጣ እና ጎበዝ በጣም እኔ እዚህ ኢሞሽናል ሆኝ የምናገረው የነበረ ታሪክ ሲፈርስ ማየት የድሮን ነገር እኮ የማይናፈቁ አስቀያሚ ህይወትም አሳልፈናልኛ ከባድ ጦርነት ከባድ ረሃብ ከባድ ብዙ ነገሮች ስራ አጥነት በወያኔዎች ምክንያት ስራ እናንቀጠር ታውጆብን ብዙ መከራ አይተናል። ግን ኢትዮጵያ እንደው አድጋ ማህበረሰቧ ተለውጦ፣ በዚህ እንደው በኖርኩበት ዘመን ምንም አይነት ለውጥ እንደውም ከድጡ ወደ ማጡ የገባች ሀገር ማየት መስማት ያበሳጫል፣ ያናድዳል። ሀገራችን ሀብታም መሆኗን ኢንጂነር ቅጣው እጅጉ ሲናገሩ ነበር። እሱ በሳተላይት ኤክስ ሬይ በኢትዮጵያ ከርሰ ምድር ያለውን ነገር ብነግራችሁ ብለው አስጎብኝተው የሞቱት ያለፉት በጣም ሀብታም። እዚህ እኔ ፈረንጆች ሲናገሩ ሰማለሁ። አፍሪካ በጣም ሀብታም ክፍለ አህጉር ነው ግን አይሰሩበትም ሰለፎች ናቸው ነው የሚሉት። ይሄን ነገር አሁን በእኛ ሀገር ውሰዱ። ስንፍናው ምንድን ነው? አንዱ ሰልፊሽነስ ሰልፊሽ፣ ስስታምነት። ይሄ እኔ ነው እኔ ኦሮሚያ ነኝ፣ እኔ እንደዚህ ነኝ፣ እኔ አማራ ነኝ። ሳይበላ ሞተው ስንቱ አለቀ እኮ። ፈረንጆች መንግስታቸው እኮ ፕላንት የሚያወጣው ዘ ር ርስ ከ15 ዓመት በኋላ ላለው ትውልድ ጥሩ ፕላን ያወጣሉ። የፖለቲካ ስንትላ ሃውስ ኦፍ ኮምንስ ላይ ሲናገሩ እንዴት ያስቀናሉ! ለህብረተሰባቸው ለወደፊቱ ሁሉ የሚያስቡት የሚገርባቸው የአሁኑ የአሁኑ ህብረተሰብ ለመብቱ ወደኋላ መብቱ የተከበረ ነው፣ ቅንጦት ካለሆነ በስተገር እኛ ሀገር ይሄ የለም። ሱዳንን ተመልከቱ። በኢትዮጵያ ላይ ኢትዮጵያ እድገት እንዳይኖር ትልቁ የጦርነት በር ሱዳን ነበረች። መጥፊያው አሁን ይኸው ተመልከቱ፣ ያሉበት ሁኔታ ከእኛ በባሰ ነው። እኛ ሰላሳ ዓመት ተዋክተናል። በውጭ በምኑም አይሎች እየታገዙ ከሶማሊያው ከሻቢያው፣ የቀረን ግን እንደዛ ሆነን እንደነሱ ያህል ሰው አልሞተም። በዚያው ያው የሰሞኑ ሁኔታና የዚህ ሰውዬ ንግግር ነው እንትን ውስጥ ኢሞሽናል ያደረገኝ እንጂ፣ ኦሮሚያ የሚባል ነገር የለም ኢትዮጵያ ውስጥ። እንዲሁ የመጨረሻ ንግግር እደግመዋለሁ። ኦሮሚያ የሚባል ነገር በኢትዮጵያ ምድር የለም። አዲስ አበቤ ተነጋገሩበት፣ ባካችሁ፣ ስለ ኢትዮጵያ ብላክ የለም። ይሄ ጉዳይ እንዲሁ ሚዲያ ላይ ባትወጡ፣ በምስጥር እንኳን ይሄን ነገር ተወያዩበት፣ ተነጋገሩበት፣ ደፈርበሉ። ኦሮም የሚባል ነገር የለም። አዲስ አበባ የሸዋ ዋና ከተማ ነች። ደረቴ ነፍቼ ነው የምናገረው። ይሄ ነገር ላይ ናፈቀኝ። ይሄን ሰዓት ላይ ማለፌ ነሆነ በቃ ሁላችንም፣ እውነቴ ነኮ ሙላችሁ። ምን አለ ፊውቸር ጀኔሬሽን የሆነ ነገር እንደ ተስፋ ያለው ነገር እድገት ቢኖርልን ነበር። አሁን እድገት ተብሎ ቢለጠፍላቸው አብይ አህመድ ይሄ ጥፍጥፍ ያውን የምትያዩትን ነገር ተደርጎ እንደ እድገት ይታያል። ይሄ አይደለም እድገት። እድገት ማለት ከብድር ነፃ የሆነች ሀገር፣ የራሷ ኢንዱስትሪ ከፍታ፣ የራሷ ኤቭሪቲንግ ያላት አገር ስትሆነ ተበድሮ ፎቅና መንገድ መስራት እስቲ ሌላ ሀገሮች ናውሰዱት። የዚ የቡርኪና ፋሶን ታሪ ቡርኪና ፋሶች እኮ መንገድ የሚሰሩት አሁን ልማት ጀምረዋል ተበድረዋሉ ሀይለኛ ማዕድን ዩራኒየም ምናምን ይሸጣሉ፣ ሀብታም ናቸው። የሀገር የለም ወደ ባሳት ሰው ምን ያልሆነችዋለ ሀገር። ጎበዝ በጣም እልህ ውስጥ ስለገባው ነው የዚህ ሰውዬ ሲናገር አዲስ አበባ የኦሮሚያ የሚለው ቃል ጭንቅላቴን እንትን ያደረገኝ አዲስ አበባ የሸዋ ዋና ከተማ ነች። አዲስ አበባ የመላው ኢትዮጵያ ዋና ከተማ ነች። አበቃ። የአፍሪካ አንድነት መቀመጫ ምና ትለው ነገር ማደናገሪያ። እንዲህ የሚባል ነገር የለም። የአፍሪካ አንድነት አዳራሽ ሌላ ሀገርም መሄድ መብቱ ነው። አንደኛ የአፍሪካ አንድነት የሚባለው ምንም እኮ ለአፍሪካ የተሰራ ነገር የለም ከምስረታው እስካሁን ድረስ እርግጥ ነው፣ አጼ ኃይለ ስላሴ ብዙዎች የአፍሪካ ሀገራት ነጻ እንዲወጡ ያደረጉት እሳቸው ናቸው። ያለ ጦርነት በምክር ብቻ ቅኝ ገዢዎችን አስወጡ እያሉ እያደፋፈሩ እና ጎበስ። እኔ ከዚህ በላይ ብዙ መናገር አልችልም። አሁንም የማሳረጊያ ኦሮሚያ የሚባል ነገር የለም። አዲስ አበባ የሸዋ ዋና ከተማና የኢትዮጵያ የሀገራችን